በየዕለቱ ወንዶች እንደታመሙ እንኳን በማያውቁት በሽታዎች ይሞታሉ። ማስጠንቀቂያ የለም፣ ምንም ህመም የለም፣ ቀድሞ ለመዋጋት ምንም እድል የለም። እነሱ ከደህና ከነበሩ ስትሮክ እስኪመቱ ድረስ፣ ኩላሊታቸው ፌል እስኪያደርግ ድረስ፣ መሃል መንገድ ላይ ወድቀው እስኪቀሩ ድረስ፣ እነዚህ ያልተለመዱ ሁኔታዎች አይደሉም። በወንዶች ላይ በጣም የተለመዱ ነገር ግን ሳይስተዋሉ የቀሩ ሁለት ስር የሰደዱ በሽታዎች አሉ። እየተነጋገርን ያለነው ስለ ደም ግፊት እና የስኳር በሽታ ነው። አንድ ጥያቄ ልጠይቅ። የደም ግፊትህን ለመጨረሻ ጊዜ የተለካኸው መቼ ነበር? የደም የስኳር መጠንህን ለመጨረሻ ጊዜ የተለካኸው መቼ ነበር? የአብዛኛዎቹ ወንዶች መልስ በጭራሽ ወይም ምናልባት ኩ ከረጅም ጊዜ በፊት ነው። ምክንያቱም ወደ ሐኪም ቤት የምንሄደው ከፍተኛ ህመም ሲሰማን ብቻ ነው። ከአልጋ መውጣት እስክንቸገር ድረስ እንጠብቃለን። ነገር ግን አንድ ያልተረዳኸው ነገር ምንም ምልክት የለም ማለት ምንም ችግር የለም ማለት አይደለም። ይህንን ልንገር፣ የደም ግፊት እና የስኳር በሽታ በሰውነት ውስጥ ምንም ምልክት ሳያሳዩ ለአመታት ሊኖሩ ይችላሉ እናም በጸጥታ ልቦን አእምሮን አይኖን እና ኩላሊቶን ይጎዳል። ለዚህም ነው የደም ግፊትና የስኳር በሽታ ጸጥተኛ ገዳይ ወይም ሳይለንት ኪለር ተብለው የሚጠሩት። ስለ የደም ግፊት መጨመር እነጋገር። የደም ግፊት መጨመር ማለት ደም በደም ስር ግድግዳ በኃይል ሲገፋው ማለት ነው። ይህ ግፊት ለረጅም ጊዜ ጨምሮ ከቆየ የደም ስር ላይ ጉዳት ያመጣል። በዚህም ምክንያት ልብን ያዳክማል። አእምሮን ለስትሮክ ተጋላጭ ያደርጋል በጣም የሚያስፈራው ነገር ግን ይህ ሁላ ጉዳት ሲፈጠር ምንም ስሜት አይሰማም ራስ ምታት የለም ድካም የለም ምንም ህመም የለም። በእርግጥ ለብዙ ወንዶች የመጀመሪያው የደም ግፊት ምልክት ሞት ነው አሊያም ድንገተኛ ስትሮክ ድንገተኛ የልብ ድካም ምንም ማስጠንቀቂያ የለም በእርግጠኝነት አንድ ሰው ልታወቅ ትችላለ ጎረቤት፣ አጎት፣ ጓደኛ አንድ ቀን ከጤናማ የነበረ ከዛ በድንገት ታመን ተብሎ በድንገት የሞት። ብዙ ሰዎች ይህ የእግዚአብሔር ፍቃድ ነው ይላሉ። ግን የምር የእግዚአብሔር ፍቃድ ነው ወይስ እኛ ቀድመን ልናውቀው፣ ልንከላከለው፣ ልንቆጣጠረው የምንችለው ነገር ነው? እስቲ ራስህን በደንብ ጠይቅ። ችግሩ በሽታው ብቻ አይደለም፣ በዙሪያው ያለው ዝምታኝ። አሁን ደግሞ ስለ ስኳር በሽታ እንነጋገር። ይህ እርስዎን የሚያታልን ሌላ በሽታ ነው። በመጀመሪያዎቹ ደረጃዎች ውስጥ የሚከተሉት ስሜት ሊሰማ ይችላል። ከወትሮ ትንሽ ደክሞኛል። ውሃ ቶሎ ቶሎ ይጠማኛል። ሽንቴ ቶሎ ቶሎ ይመጣል። ምናልባትም እይታ ትንሽ የደበዘዘ ሊሆን ይችላል። ይህ በእንዲህ እንዳለ ስኳር በደም ውስጥ እየጨመረ ነው። እናም ውስጥ ለውስጥ ነርቮችን፣ የደም ሥሮችን፣ አይኖችን፣ ኩላሊቶችን እየጎዳ ነው። እና ምንም ሕክምና ካላደረክ ወደሚከተሉት ችግሮች ሊያመራ ይችላል፦ የኩላሊት የማጣራት አቅም መቀነስ። ዓይነ ስውርነት፣ የልብ በሽታ፣ ስትሮክ እና ሌሎች የጤና ችግሮች። አንዳንድ ወንዶች ስኳር በሽታ እንዳለባቸው ሳያውቁ ለአምስት አስር አስራ አምስት ዓመታት ይኖራሉ። ለምን? ምክንያቱም ቀድመው ቼክ ስለማያደርጉ። ወንዶች ለምን እንዳመማቸው አይናገሩ? ትንሽ ምልክት ሲያዩ ለምን አይናገሩም? ምክንያቱም ወንዶች ያደጉት ሁሌም ጠንካራ እንዲሆኑ እየተነገራቸው ነው። ዲስኮንፈርት ሲሰማ ችላ ትላለህ፣ ምንም ሊሆን ስራህን ትቀጥላለህ። ነገር ግን ጤናህን ችላ ማለት ጥንካሬ አይደለም። አደጋን ለራስን ብቻ ሳይሆን ለቤተሰብችም መልካም ዜና ነው። ሁለቱም የደም ግፊት እና የስኳር በሽታ ሊታከሙ የሚችሉ ናቸው። ቀደም ብለህ እርምጃ ከወሰድክ ደግሞ ልትከላከላቸው ትችላለን። የደም ግፊት በወር አንድ ጊዜ ቼክ ተደረግ። ሁለት ደቂቃዎችን ብቻ ይወስዳል። የደም ስኳር በሶስት ወር አንድ ጊዜ ቼክ ተደረግ። ርካሽ የሆነ ግሉኮሜትር ህይወትን ሊያድን ይችላል። አመጋገብ፣ ከቤት ውጭ ምግቦችን መመገብ አያስፈልግም። ቤት ያፈራውን ፕሮሰስድ ያልሆነ ምግብ ተመገብ። እንቅስቃሴ ግዴታ፣ ጅም መግባት አያስፈልግም። ተራመል፣ እስትሬች አድርግ። እንቅልፍ ቅድሚያ የሚሰጠው ነገር ነው። እረፍት የሰውነትን ስርዓትን ይፈውሳል። ዛሬ እንድታታደርገው የምፈልገው ነገር ይሄውና። የደም ግፊትን ተለክ። በጣም ቀላል ነው። የአካባቢህን ክሊኒክ ወይም ፋርማሲ ጠይቅ። በባዶ ሆድህ የደም ስኳር ምርመራ ማድረግ ቀላል ነው፣ ግን ከብዙ ዓመታት ስቃይ ያድንሃል። ቢያንስ ለ30 ደቂቃ ተራመድ። ሰበብ ማብዛት አያስፈልግም፣ አያዋጣም። አራ ከወንድሞችህ አባትህ፣ ጓደኞችህ ጋር ተነጋገር። ውይይቱን አንተ ጀምር። ምክንያቱም ብዙ ባወራንና በተወያየን ቁጥር ግንዛቤን ማስፋት እና ብዙ ህይወት ማዳን እንችላለን።